ምግብ በማምረት በስራ ፈጠራና በንግድ ዙሪያ ከፍተኛ አስተዋጽኦ አለው። የሀገራት የኢኮኖሚ ማዕዘን ጭምር ነው። የእንስሳትና አሳ ሀብት ልማት እኛ እንደ አገር በዘርፉ ባለን ሀብት ከቀዳሚዎቹ ብንሰለፍም የምርታማነታችን አነስተኛ መሆን በሀብታችን ልክ ካልተጠቀሙት መካከል ተጠቃሽ አድርጎን ቆይቷል። ይሁንና ታዲያ ይህ የታሪክ ምዕራፍ ባለፉት ቅርብ ዓመታት በተከናወኑ ተግባራት ተቀይሯል። የእንስሳትና አሳ ሀብታችን ለበርካቶች ምግብ፣ የስራ ዕድልና የገቢ ምንጭ ሆኗል። ስ አራት ላም የሚታለበውን ወተት አንድ ላም አጥፋ ሶስት አራት እጥፍ እንደሚትሆን አየን አለብን። ከዛ ይሁል ወደዚህ ሁሉ ገብተን ዛሬ እግዚአብሔር የተመሰገነ ይሁን ከራሳችን ተርፈን ለገበያ እያቀረብን እንግዳ ሲመጣብኝ እንደፈለግን ሁሉን ከጓሯችን ሁሉን ከቤታችን እንቁላሉን፣ ወተቱን ሚኑንም ከቤት እየተጠቀምን ነው። ማርባት ከጀመርኩት ብዙ ለውጥ አለ። ራሳችን በቤት ውስጥ ራሳችን ችለን መብላት መጠጣት ችለናል። ልጆቻችን ማስተማር ችለናል። ኑሮችን አንዳንድ ለውጥ መቀየር ችለናል። እነዚህ የምታያቸው ሶስቱም ሳይቶች፣ ሁለት ሁለት ሺህ ዶሮዎች ያሉባቸው እነዚህ ሶስቱም ቤት፣ ይሄ መጀመሪያው፣ ከዚህ ቀጥሎ አንዳለ ሁለተኛ ሶስት ናቸው። እነዚ ስድስት ሺህ ዶሮዎችን ተረክበን ስልጠና በወሰድነው መሰረት ወደ ተግባር ገብተናል። ብዙ ለውጦችን አገኘው። መኖራም የሰራሁት በነሱ ትርፍ ነው። በጣም ጥጆቹን በየሰዓቱ እየሸጠው ጥሩ ገባ እያገኘው ወተታቸው ደግሞ ለድርጅቱም እንሰጣለን እና ደግሞ የራሴ ካፌ አለ፣ በኔ ካፌም ይሰራል። አካባቢ ሰዎችም ኮንትራትም ይወስዳሉ። አሁን ላይ ዘርፉ ተገቢውን ትኩረት አግኝቷል። የቴክኖሎጂ ተደራሽነቱም አድጓል። የዘርፉን ምርትና ምርታማነትን ማላቅና የምግብ ዋስትናን ማረጋገጥን ዓላማው ባደረገው የሌማት ትሩፋት ዘርፉ ወደ ላቅ ምዕራፍ ተሸጋግሯል። ባለፉት ሰባት አስርት ዓመታት በሰው ሰራሽ ዘዴ የተሻሻሉ እንስሳቶችን በማዳቀል ከተገኘው ውጤት ባለፈው በጀት ዓመት ብቻ የተገኘው ይልቃል። ይህ ስኬት ኢትዮጵያ ለጀመረችው የማንሰራራት ጉዞ አንዱ ማሳያ ተደርጎ ሊወሰድ የሚችል ነው። ወደ ማቅ ማዳቀሉ እንሂድ። አምስት መቶ ሺህ እንስሳት ነው የምናዳቅለው ኢትዮጵያ ውስጥ የማዳቀል ስራ የተጀመረው ሰባ ዓመት ነው ከተጀመረ፣ በስዊድን ሚሽነሪዎች ነው የተጀመረው። በሰባ ዓመት ታሪክ ውስጥ በአጠቃላይ 3.5 ሚሊየን የተዳቀሉ እንስሳት ናቸው የነበሩን ማለት ነው፣ በሰባ ዓመት ታሪክ። አሁን ግን በአንድ ዓመት 3.82 ሚሊየን ነው እኛ የምናዳቀለው። በ2017 የተዳቀለው እንስሳት ቁጥር 3.82 ሚሊየን ነው። የሰባ ዓመቱንና? የሶስት የአንድ ዓመቱን በዚሁ ልክ ማወዳደር እንችላለን። ባለፈው በጀት ዓመት ብቻ ከ137 ሚሊየን በላይ አንድ ቀን የዶሮ ጫጩቶች መከፋፈላቸውን፣ ከ9 ቢሊየን በላይ እንቁላል መመረቱን የነገረውን ሚኒስተር ዴታው ናቸው። 17 ሚሊየን አንድ ቀን ጫጩት ነው ያሰራጨ ነው። ይሄ ቀላል አይደለም። ምን ያክል እጥፍ እንደሆነ ካልኩሌት አድርገን እንትን የምንለው ነው። የእንቁላል ምርትን ብናስብ 2 ነጥፍ ዘጠኝ ቢሊዮን እንቁላል ነበረ በ214 ስናመርት የነበረው ዘንድሮ ላይ ዘጠኝ ነጥብ አንድ ቢሊዮን እንቁላል ያመረት ነው። ኦልሞስት ሶስት እጥፍ ማለት ነው። ውጤቱንም በእንቁላል ማሳያ የሚሆን ነው። ትልቅ ማንሰራራት ነው። በሶስት አመት ሶስት እጥፍ